ያሳያቸዋለን ተላጃ ውስጥ አለ። ካልሆነ ግን እዚህ በመንግስት እንዲቀበሩ ንገረኝ። የእኔ ወንድም ነው ስላልኩት ማለት ነው። የወንድምህን ፎቶ ላክልኝ ሲለኝ የወንድም ፎቶ ነው ብዬ ልክለት። የአንተ ቤተሰብ እዚህ የሚኖር ሰው ካለ እንቀብረዋለን የሚል ሰው ካለ ስልኬን ስጣቸውና ላሳያቸው። አስክሬኑ መጥተው መቅበር ይችላሉ፣ መውሰድ ይችላሉ። ተላጃ ላይ ነው። ካልሆነ ግን እዚህ መንግስት እንዲቀበር እናደርጋለን ንገረኝ አለኝ። እሺ በቃ ቤተሰብ አረጋግጬ ምናምን እደውልልሃለሁ፣ ስልካቸውን ስልክን እሰጣቸዋለሁ አልኩት እና በጣም ነው ያዘንኩት። በጣም ሪሊ በጣም የሆነ አስክሬናቸውን ሳይ እንዴት አባት ያድርጌልኝ ጋራቸው አይወላድ አይወላድ ይሄ ሁሉ ወጣት እንግዲህ ከአንድ ማህበረሰብ የወጣ ወጣት ነው። ከራያ ውስጥ የወጣ ወጣት ነው። ከአንድ ቀይ የወጣ ወጣት ነው። ባለፈው ስንት መቶ ምናምን ሰው በአንድ ጀንበር አልቆ የራያ እናት እንባዋ ሳይደርቅ እንደዚህ የደም እንባ እያለቀሰች አሁን ደግሞ ይሄን ሁሉ ወጣት ይሄን ሁሉ ወጣት እስከመቼ ነው ግን ቆይ፣ እስከመቼ ነው? ወጣታችን ያለቀ። እግዚአብሔር ወጣቱ አለቀ። ማርያም እስኪ አስቡት ቢያንስ ኮ በዚህ በዚህ በዚህ ሁለት ወር ውስጥ እንኳን እንኳን ስንት ወጣት ነው ያለቀው? አስቡት እስኪ ባለፈው መቶ ሰማንያ አንድ ሰው አሁን ደግሞ መቶ ሰማንያ ምናምን ሰው በአንዲት ወር ውስጥ ሁሉ ህዝብ ኮ ገራያ ውስጥ ኮ ነው እየወጣ ያለው፣ የሚገርማችሁ ይሄ ሁሉ ወጣት ይሄ ሁሉ ወጣት ለዛውም ስንት ጠፍቶ የወጣ ወጣት አለ። ስንት ቤተሰቡን ሳያስፈቅድ እናት አባቱ ሳይናገር፣ የወሰደውን ከቤት ያስወጣው ደላላ እንኳን ሳያቅ ዝም ብሎ ዝም ብሎ በዋለበት ለከብት እረኝነት በወጣበት አስጠፍተው የወሰዷቸው ስንት ልጆች ይኖራሉ። ከትምህርት ገበታቸውን አፈናቅለው የወሰዷቸው ስንት ወጣቶች፣ ስንት ህፃናት አሉ። እነዚህ ወጣቶች እኮ ቢያንስ ወላጆቻቸው እኮ መቼ እንደተሳፈሩ፣ መቼ እንደሞቱ፣ መቼ ጀልባ ላይ እንደወጡ እንኳን እኮ ምንም ታሪክ የላቸው። እስከ መቼ ነው እናቶቻችን እንደዚህ ውስጣቸው ቆስል ብሎ በዛ የሚደርስባቸውን ነገር እንዳይችሉ በዚህ ደግሞ ልጆቻቸው እንደዚህ እየወጡ የ13 የ14 የ15 እድሜ ልጆችን መቼ ነው የሞት የሚያበቅ መቼ ነው እናቶቻችን እንደዚህ አይነት መቼ ነው ደም ማልቀስ የሚያቆሙት? ህገወጥ ጉዞ እባካችሁ፣ እባካችሁ፣ እባካችሁ፣ እባካችሁ አይ ነው ተመችቷችሁ አይደለም የምትሰደዱት፣ እናውቃለን። ግን ፕሊስ ቢያንስ በአንድ ወር ውስጥ በአንድ ወር ውስጥ በአንድ ወር ውስጥ ባለፈው መቶ ሰማንያ አንድ ሰው አሁን መቶ ሰማንያ ሰው እንደዚህ ወጥቶ ሲቀር የአሳራት ሆኖ ሲቀር እንዴት እያስተላችሁ ነው እናንተ? ይሄንን እያያችሁ የምትሰደዱት? እባካችሁ ስለወላጆች ስትሉ፣ እባካችሁ ረበ ስለ እግዚአብሔር ስትሉ፣ እንዴ ቢያንስ ስለወላጆቻችሁ፣ ዘኖ እንጂ የምር እናቶቻቸው አባቶቻቸው ይህንን ነገር አይተው እኮ ዕድሜ ልካቸው እኮ የደም እንባ ያለቅስ እኮ ነው የሚኖሩት? ለምንድነው ስንናገር ማትሰሙን ቢያንስ እ? እኛ እኮ ለእናንተ ብለን እኮ ነው እንደዚህ ስንጮህ የምንውለው የምንናገረው እኮ ክፉ አይን እያየን ስለሆንን እኮ ነው እንደዚህ አይነት ሚዘገንኑ አስክሬኖች እየተላኩልን ስለሆነ እኮ ነው። ሁሉም የሚላክልን ነገር ወደ ሚዲያ አናወጣውም። አይተነው ቅስማችን ስብር ብሎ ዝም የምንለው እኮ ስንት ነገር እኮ አለ ጥረ ስለ እግዚአብሔር ጥረ፣ እንደው ስለ ወላድ ስትሉ፣ ባቃጩ ስካስሙት ስካስሙት 300 ምናምን ሰው ባለፈው፣ 100 ምናምን ሰው፣ አሁን ደግሞ 180 ሰው፣ ባለፈው 180 አንድ አሁን 180 300 ምናምን 60 ምናምን ሰው በአንድ ወር ውስጥ ከራያ ማህበረሰብ ማለቅ ማለት፣ ይሄን ሁሉ ወጣት እስኪያስቡት፣ በሌላው በኩል ደግሞ ከሌላው የኢትዮጵያ ክፍል ደግሞ ልክ በዛው ልክ እየወጣ እንደዚህ ሲያልቅ በሳውዲ ድንበር እንደ ቅጠል ይረግፋል። በዚህ በባህር ላይ የአሳራት ሆኖ ይቀራል። ምንድን ነው የምናደርገው? ኧረ እባካችሁ፣ ኧረ እባካችሁ፣ ስለወላድ ረ ስለ እግዚአብሔር ስለፈጠራችሁ፣ መቼም ልጆች እያስጠፋችሁ ተወስዱ ደላሎች፣ በተለይ ማለት ነው። መቼም የዚህ ሁሉ እናት መርገም እኔ እመኑ፣ ልትበሉት ነው ሊዋጥላችሁ ነው ገንዘብ? ህፃናት ልጆች እያስጠፋችሁ እየወሰዳችሁ፣ ወላጅ ሳያቅ ልጄ የት ገባ ብሎ እየተጨነቀ በዚህ ሰዓት፣ ሊዋጥላችሁ ነው? እንጀራ ሊሆናችሁ ነው? ገንዘብ ሊሆናችሁ ነው? ይህንን ገንዘብ ሊያሳልፍላችሁ ነው? ሪሊ ነገ ጠዋት ይህንን ሰርታችሁ አሁን ሀገር ቤት ገብታችሁ ኑሮ ልትመሰርቱ ልትኖርበት ሊበላችሁ ነው? እንዴት ነው የሚዋጥላችሁ?